ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በቲክቶክ የማህበራዊ ድረገጽ ላይ አጫጭር የሆኑ የአፍሪካ ቀንድና ኢትዮጵያና ኤርትራን እንዲሁም ደግሞ ግብፅን በተመለከተ አዳዲስ መረጃዎችን እያጋሯችሁ ቆይቻለሁ። ሰፊ ትንታኔ እንዲሁም ደግሞ መግለጫ የሚያሻቸው ጉዳዮች ላይ ደግሞ በዩቲዩብ በሰፊ መረጃዎችን ላደርሳችሁ በዩቲዩብ አካውንት መጥቻለሁ። ታዲያ እናንተም የዩቲዩብ አካውንቴን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እና ሌሎች ደግሞ ቤተሰብ በመሆን በአፍሪካ ቀንድ ላይ ምን ተፈጠረ ሀገራችን ኢትዮጵያ በአፍሪካ ቀንድ ከሚገኙ ሀገራት ብሎም ደግሞ በዓለማችን ላይ ከሚገኙ ሀገራት ጋር እያረገች ያለችው የዲፕሎማሲ ግንኙነት እንዲሁም ደግሞ በኢትዮጵያ ላይ እየተሰሩ ያሉ ሴራዎችን፣ ሌሎች ሌሎች መረጃዎችንም ጠንከራ አድርጌ አቀርብላችኋለሁ። አብራችሁን እንድትቆዩም እጋብዛችኋለሁ። በዛሬ ሁለት ሶስት መሰረታዊ መሰነዳዎችን ይዤላችሁ ቀርብ ያለው የመጀመሪያ የሆነው የኢትዮጵያን የባህር በር እንዲሁም ደግሞ የወደብ ጥያቄን ተከትሎ በአፍሪካ ቀንድ ላይ የተፈጠረው ውጥረት ሌላ ሁለተኛ ሀገር የባህር በር ወይም ደግሞ የወደብ ጥያቄ እንድታቀርብ አድርጓታል። ይቺ ሀገር ማነች? ምንስ እየተነስ ነው? የኢትዮጵያና አዲሷ ሀገር የባህር በር ጥያቄ የሆነችው ሀገር መካከል ያለው የሚያመሳስ የሚመስላቸው ነገር ምንድን ነው? የሚያለያያቸው ጉዳይስ ምንድነው? የኢትዮጵያ የባህር በር ጥያቄ አሁን ላይ ምን ደረሰ የሚለውንም በተመለከተ አጠር ያለ መረጃ ይዤላቸዋለሁ። በሁለተኛ ደረጃ በኤርትራ እና በህወሓት የሚዲያ ሰራዊቶች አማካኝነት በኢትዮጵያ ላይ የተለያዩ ሀሰተኛ መረጃዎች እየተሰራጩ ይገኛሉ። እየተሰራጩ ከሚገኙት መረጃዎች መካከልም የኢትዮጵያ የጦር አውሮፕላን በአሰብ ወደብ አቅራቢያ ላይ ተመቶ ወድቋል የሚል መረጃ ቀዳሚ ነው። ይህንንም ተከትሎ ይህ መረጃ እየወጣ ያለው ሀሰተኛ መረጃ መሆኑን እና መረጃው ከየት እንደተገኘ ጭምር የተለያዩ ምንጮችን ዋቢ በማድረግ ዝርዝር ዘገ መጠበቅ ይላቸዋለው የመጨረሻው የሆነው በአፍሪካ ቀንድ የምትገኘው ጎረቤት ሀገር ኬንያ በኢትዮጵያና በደቡብ ሱዳን ድንበር አካባቢ ላይ ጦሯን ልታሰፍር መሆኑን የተለያዩ የዜና ምንጮችን በመጥቀስ መረጃዎች እየወጡ ይገኛሉ። የኬንያው ፕሬዚዳንት ዊሊያም ሩቶ ይህንን ውሳኔ ለምን ወሰኑ? ይህ ውሳኔስ በዚህ ፍጥነት እንዴት ተወሰነ? የሚለውን እና ዊሊያም ሩቶ ይህን ውሳኔ ለመወሰን ምን እንዳስገድዳቸው ዝርዝር ዘገባ ይዤላችሁ ቀርቤያለሁ። አብራችሁኝ እንድትቆዩ ጋብዛችኋለሁ። መልካም ቆይታ፣ መልካም ጊዜ። የመጀመሪያው ጉዳይ የሚሆነው በአፍሪካ ቀንድ ላይ ኢትዮጵያ የባህር በርና ወደብ ለማግኘት እንዲሁም ደግሞ ወደ ቀይ ባህር ለመቀላቀል ያሳየችውን ፍላጎት ተከትሎ በአፍሪካ ቀንድ የሚገኙ የተለያዩ ሀገራት የኢትዮጵያን ጥያቄ እየደገፉ ቆይተዋል። ከደገፉ ሀገራት መካከል ቀዳሚ የሆነችው ሀገረ ኡጋንዳ ታዲያ ከኢትዮጵያ የባህር በር ጥያቄ አመት ቆይታ በኋላ የባህር በር እንደሚያስፈልጋት እና በኢንዲያኖሽን ወይም ደግሞ በህንድ ውቅያኖስ ላይ የራሷን የባህር ኃይል ለማደራጀት እና ለማቋቋም የሚያስችል እንቅስቃሴ ለመጀመር መወሰኗን የኡጋንዳው ፕሬዚዳንት ሙሴቬኒ ይፋ አድርገዋል። ይህንን ይፋ ያደረጉት ታዲያ የኡጋንዳው ፕሬዚዳንት በአሁኑ ወቅት ላይ ወይም ደግሞ በሰሞኑን ባለፉት ሁለትና ሶስት ቀናት እጅግ መነጋጋሪ ሆነዋል። መነጋገሪያ የሆኑበት ጉዳይ የእሳቸው የባህር በር ወይም ደግሞ የወደብ ጥያቄ ብቻ ሳይሆን በህንዱ ውቅያኖስ ላይ ባህር በር ሳይኖራቸው ጠንካራ የሆነ የባህር ኃይል የመመስረት ፍላጎታቸው መጨመሩን ወይም ደግሞ የባህር ኃይል ለመመስረት ያላቸው ፍላጎትን ተከትሎ የኬንያ መንግስት ምን ምላሽ ይሰጣል የሚለው እጅግ አንገብጋቢ ጉዳይ ሆኖ ቆይቷል። የኡጋንዳው ፕሬዚዳንት ሙሴቨኒ እንግዲህ የተለያዩ የሚሉ አስተያየቶችን በማሳለፍ እንዲሁም ደግሞ አስገራሚ ትችቶችን ጭምር በአፍሪካ በሚገኙ ሀገራትና በዓለም ላይ በሚገኙ ሀያላን ሀገራት ላይ ጭምር በመስጠት የሚታወቁ ናቸው። ታዲያ የኡጋንዳው ፕሬዚዳንት ሙሴቨኒ አገራቸው ወደ ባህር የሚያስገባት ምንም አይነት ወደብ ወይም ደግሞ የባህር በር የላትም። ነገር ግን ያ ሳይኖራት ደግሞ ሀገራቸው በከፍተኛ ሁኔታ ኢኮኖሚዋ እያደገ እጅግ እየበለጸገች መታለች። ይህን ደግሞ ለመተንፈሻ የሚሆን የባህር በር ያስፈልጋታል በማለት ጭምር ነው የገለጹት። ይህንን አስተያየታቸውን ከመግለጻቸው በፊት ወይም ደግሞ የኡጋንዳን እቅድ ይፋ ከማድረጋቸው ከቀናት በፊት ደግሞ በ አፍሪካ ቀንድ ላይ አሁን ባለው ሁኔታ አማካኝነት የባህር በር ያላቸውና የባህር በር የሌላቸው ሀገራት መካከል ግጭት ወይም ደግሞ ጦርነት የመፈጠር እድሉ እጅግ ሰፊ እንደሆነና የባህር በር መሰረታዊ ጉዳይ መሆኑን ጭምር መግለጻቸው የሚታወስ ነው። ታዲያ የኡጋንዳ ፕሬዚዳንት ሙሴቨኒ የአገራቸው የባህር በር እንደሚያስፈልጋት እና የባህር ኃይል ደግሞ በህንድ ውቅያኖስ ላይ ለመመስረት የሚያስችል እንቅስቃሴ ለመጀመር እቅድ ማውጣታቸውን የሚገልጸውን ዘገባ ታንዛኒያን ታይምስ ይዞታል። ታንዛኒያን ታይምስ ይዞት በወጣው ዘገባ ላይ እንደተገለጸው ከሆነ ታዲያ የባህር ወደብ ሳይኖራቸው የባህር ኃይል ለማቋቋም የኡጋንዳው ፕሬዚዳንት ቅድ ማውጣታቸውን ተከትሎ ይህ ተግባር በአፍሪካ ቀንድ ላይ የመጀመሪያው እንዳልሆነ እና ኢትዮጵያ ምንም አይነት የባህር በር ሳይኖራት ጠንካራ የተባለ የባህር ኃይል በማቋቋም ዘመናዊ የባህር ኃይል ከገነቡ ሀገራት መካከል ግንባር ቀደም መሆን መቻሏን ጭምር የተለያዩ ምንጮች ገልጸዋል። በነገራችን ላይ ኢትዮጵያ ከቀይ ባህር ከረቀች ወይም ደግሞ የባህር በር ሳይኖራት ወደብ አልባ ሆና የቆየችበት ጊዜያት እጅግ አጭር ናቸው። ከሶስት አስርት ዓመታት በላይ ያልዘለቀ እድሜ ላይ ነው ኢትዮጵያ ከቀይ ባህር በመራቅ የባህር በር ወይም ደግሞ ወደ ባታ የቆየችው። ይህንንም ተከትሎ የተለያዩ ሀገራት ኢትዮጵያ አሁን ላይ የባህር ኃይሏን ማደራጀቷን ወይም ደግሞ የባህር ኃይሏን በዘመናዊ ሁኔታ በመገንባት የተለያዩ ዘመናዊ ቴክኖሎጂን የተላበሱ ስራዎችን ጭምር በመስራት መንቀሳቀሷን ተከትሎ የባህር በር ሳይኖራት ወይም ደግሞ ወደ ቀይ ባህር የምትገባበት አማራጭን ሳታገኝ ኢትዮጵያ እንዴት ሆኖ ነው የባህር ኃይል የምትመሰርተው? በማለት ጭምር ተቃውሟቸውን እያሰሙም ይገኛሉ ታዲያ የኢትዮጵያ ይህንን ጥያቄ ተከትሎ ኡጋንዳ በከፍተኛ ሁኔታ የኢትዮጵያ የባህር በር ጥያቄ መነቃቃት በመፍጠሩ የኡጋንዳው ፕሬዝዳንት ሙሴቨኒ የባህር በርም ወደብም ሳይኖራቸው የባህር ኃይል ለማቋቋም እቅድ እንዳላቸው ይፋ አድርገዋል። የባህር በር እንዳል ሳይኖራቸው የባህር ኃይል ማቋቋም እቅድ እንዳላቸው መግለጹ ብቻ አይደለም የዚህ ፕሬዚዳንት አነጋጋሪ ያደረጋቸው ጉዳይ። ኡጋንዳ የባህር ኃይል ከማቋቋሟ በፊት የባህር በር ወይም ደግሞ ወደብ የላትም፤ እየተጠቀመች ያለችው በኬንያ ሞምባሳ ወደብ አማካኝነት ነው። የገቢ ወጪ ንግድ እንቅስቃሴዋን የምታደርገው በኬንያ ወደብ አማካኝነት በመጠቀም እንደሆነ ይታወቃል። ታዲያ በኬንያና በኡጋንዳ መካከል ለረጅም ዘመናት የቆየ ወዳጅነት አላቸው። የኡጋንዳ መንግስት የባህር በር ወይም ደግሞ ወደብ ጥያቄን ተከትሎ የተለያዩ አስተያየት ሰጪዎች እየገለጹት እንዳለው ኢትዮጵያ ከኤርትራ ጋር አሁን ላይ የገባችበትን አይነት ተመሳሳይ ውጥረት በኡጋንዳና በኬንያ መካከል ሊፈጠር ይችላል የሚል ስጋታቸውን ጭምር እያስቀመጡ ይገኛሉ። በነገራችን ላይ በኢትዮጵያና በኡጋንዳ መካከል የባህር በር ጥያቄያቸው ተመሳሳይ ቢሆንም ለባህር በር ግን ካላቸው ቅርበት አንጻርም ደግሞ በሁለቱ ሀገራት መካከል ሰፊ የሆነ ልዩነት እንዳለም ነው እየተገለጸ ያለው። ለምሳሌ ስናየው የመጀመሪያው የሚሆነው በኢትዮጵያና ኢትዮጵያ ከቀይ ባህር ያላት ርቀት በስልሳ ኪሎሜትር ኪሎ ሜትር ርቀት ላይ የምትገኝ ሀገር ስትሆን ኡጋንዳ ግን ከህንዱ ውቅያኖስ ያላት ርቀት ከ800 ኪሎ ሜትር በላይ እንደሆነ ጭምር ነው የሚገለጸው። በ60 ኪሎ ሜትር እና በ800 ኪሎ ሜትር መካከል ባለ ርቀት ውስጥ ያሉ ሁለቱ ሀገራት ታዲያ በተመሳሳይ ቶን ብቻ ሳይሆን ኡጋንዳ እጅግ በጨከነ እና እጅግ ከፍተኛ የሆነ ዝግጅነት ባለው ወደ ጦርነትም የመግባት ቆራጥነት ባለው መልኩ ነው የባህር በር ጥያቄን እያቀረበች ያለችው። ይህንንም ተከትሎ ነው ሰዎች ታዲያ የተለያዩ የፖለቲካ ትንታኞች በኡጋንዳ እና በኬንያ መካከል የለየለት ጦርነት ሊፈጠር ይችላል የሚል አስተሳሰባቸውን ጭምር እየገለጹ ይገኙት በነገራችን ላይ ኡጋንዳ በታሪክም ሆነ በምንም አይነት መንገድ የባህር በር ኖሯት አያቅም ወይም ደግሞ ወደብ ኖሯት አያቅም። በተቃራኒው ደግሞ ኢትዮጵያ የአሰብ ወደብ በታሪክ ባለቤት የነበረችበት እና ኢትዮጵያ ወደ ቀይ ባህር መግቢያ የራሳ የሆነ የባህር በር የነበራት ወደብ የነበራት ሀገር ታሪካዊት ሀገር ነበረች። ከኤርትራ መገንጠል በፊት የነበሩ ነገሮች እና ኤርትራ ወደ ሉዓላዊ ሀገር ሆና ከተመሰረተችበት ጊዜ ጀምሮ በሀገራችን በወቅቱ በነበሩ ባለስልጣናት ስህተት ኢትዮጵያ የአሰብ ወደብን ጨምሯታ ከቀይ ባህር የራቀችበት አጋጣሚ እንዳለ ነው የተለያዩ አስተያየት ሰጪዎች የሚገልጹት፣ ታሪክ የሚናገረው እንዲሁም ደግሞ የኤርትራ መንግስት ባለስልጣናት ጭምር በታሪክ ደረጃ ብቻ ሳይሆን በእውነታ ደረጃ ሊያስቀምጡት የሚችሉት መረጃ ታዲያ ኢትዮጵያ በታሪክ ያጣችውንና በፖለቲካ ኪሳራ ወይም ደግሞ በወቅቱ በነበሩ ባለስልጣናት እሱም ደግሞ ኢ ህጋዊ በሆነ መንገድ ያጣችውን የባህር በርና ወደብን ለማስመለስ ከፍተኛ ጥረት እያደረገች ባለችበት በዚህ ወቅት ላይ ከኤርትራ ጋር ግጭቶ ልትገባ ትችላለች ወይም ደግሞ የኤርትራ መንግስት ባለስልጣናት ወይም ደግሞ የኤርትራ መንግስት ኢትዮጵያ ወደ ቀይ ባህር እንዳትደርስ እና ኢትዮጵያ ቀይ ባህርን እንዳትቀላቀል ከግብጽ ጋር ጭምር በመጣመር ኢትዮጵያን ከቀይ ባህር ለማራቅ የተለያዩ እንቅስቃሴዎችን እያደረገ ነው የሚገኘው። ለዛም ደግሞ የተለያዩ ማስረጃዎችም እየቀረቡ ይገኛሉ። ለምሳሌ የግብፁ የውጭ ጉዳይ ሚኒስተር ባደር አብድላቲ በተደጋጋሚ ለቀይ ባህር የማይዋሰን የትኛውም ሀገር ወደ ቀይ ባህር መጠጋት አይችልም የሚል ሀሳባቸውን አስቀምጠዋል። በቅርብ ቀናትም የግብፁ ፕሬዚዳንት አብዱል ፈታህ አልሲሲ እና የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ኢትዮጵያን ከቀይ ባህር ለማራቅና በቀይ ባህር ዳርቻ ላይ ያሉ ሀገራት በጋራ በመጣመር አንድ ግብረ ኃይል ለማቋቋም እንቅስቃሴ የመጀመራቸውንም የተለያዩ የመረጃ ምንጮችም ጠቅሰዋል። የግብፅ የመረጃ ምንጮች እንደሚጠቅሱ ከሆነ ኢትዮጵያ ወደ ቀይ ባህር የምትጠጋበት ምንም አይነት መንገድም ሆነ አማራጭ እንደማይኖር ጭምር ነው ሲያስረዱ የቆዩት ማለት ነው። ታዲያ በኡጋንዳ እና በኢትዮጵያ መካከል ያለው የባህር በር ጥያቄ ተመሳሳይነት የጥያቄ ተመሳሳይነት ይኑረው እንጂ ኡጋንዳ በታሪክም ሆነ በምንም አይነት አጋጣሚ የራሷ ወደብ አልነበረባትም። ከኬንያ ጋር በጋራ ሆና እየተጠቀመችበት ያለችው የሞንባሳ ወደብ እንኳን በክፍያ የምትጠቀመው እንጂ ታሪካዊ አሻራዋ ያረፈበት ወይም ደግሞ የራሷ ባለቤትነት የተረጋገጠበት ወደብ አይደለም። ነገር ግን ኡጋንዳ አሁን ላይ የባህር በር ያስፈልገኛል፣ የባህር በርና ወደብ ለማግኘት ደግሞ የማንንም ፍቃድ አልጠይቅም ወይም ደግሞ ማንም ኡጋንዳን ሊከለክላት አይችልም፣ ኡጋንዳ በቀጥታ ወደ ህንድ ውቅያኖስ መቀላቀል ትችላለች የሚል ሀሳብ ነው የኡጋንዳው ፕሬዚዳንት ሙሴቬኒ ያነሱት ማለት ነው። የኡጋንዳው ፕሬዚዳንት ሙሴቬኒ በነገራችን ላይ የባህር በር አስፈላጊነትን ወይም ደግሞ አንድ ሀገር የባህር በር የማግኘት መብቷን ያስቀምጡበት የገለጹበት መንገድ በጣም የሚያስደስትና ለእኔ እጅግ በጣም ተስማሚ ሀሳብ ነው። እንዴት ብለሆነ ያስቀመጡት፣ እንግዲህ ኢትዮጵያውያኖች ሁላችንም እናውቃለን የጋራ መኖሪያ ቤትን እንዴት እንደሆነ የጋራ መኖሪያ ቤትን ነው ምሳሌ አድርገው የተቀመጡት። በጋራ መኖሪያ ቤት ውስጥ አንድ ህንፃ ላይ የሚኖሩ ሰዎች አንድ ግቢን ነው የጋራ አድርገው የሚጋሩት። መኖሪያ ቤቱ የግላቸው ነው። ህንፃው ላይም እንግዲህ የግላቸው ነው። ነገር ግን እታችኛው ግራውንድ ላይ ያሉ የመኖሪያ ቤቱ ነዋሪዎች ወደ ግቢው ቅርበት ሊኖራቸው ይችላል እንጂ እዛ ግቢ ውስጥ ያሉ አካላት ሁሉ በግቢ ውስጥ ተጠቃሚ ናቸው በሚል ደረጃ አስቀምጠዋል። ይህንንም ሲያብራሩት ኡጋንዳ የህንዱ ውቅያኖስን ልክ እነዛ ልታይ እና ከነ ኬንያ እኩል ህንዱ ውቅያኖስን የመጠቀም መብት እንዳላት ጭምር ነው የኡጋንዳው ፕሬዚዳንት እየገለጹ የሚገኙት። ታዲያ ይሄ ደግሞ በኤርትራና በኢትዮጵያ መካከል ባለው ሁኔታ ላይ ደግሞ አምጠተን ስንተረጉመው ኢትዮጵያን ወደ ቀይ ባህር ወይም ደግሞ በቀይ ባህር አካባቢ ላይ የኤርትራ መገንጠል ሳይፈጠር በፊት ኢትዮጵያ የቀይ ባህር አካል ሆነ የቆየችበት እና በቀጥታ ደግሞ ለቀይ ባህር ቅርበት ያላት ሀገር መሆኗን ተከትሎ ኢትዮጵያ ቀይ ባህርን ያለማንም ከልካይ ልታገኝ ትችላለች የሚል ድምዳሜ ላይ እንድንደርስ ነው የሚያስችለን። ታዲያ የኡጋንዳው ፕሬዚዳንት ሙሴቬኒ የህንዱቅያኖስን ጥያቄ ከማቅረብን በተጨማሪ በህንዱቅያኖስ ላይ የባህር ኃይላቸውን ለማቋቋም እጅግ ወሳኝ የሆነ ጊዜ አሁን እንደሆነ ገልጸዋል። በጣም የሚገርመው የሙሴቬኒ ልጃቸው የአገሪቱ የኡጋንዳ ከፍተኛ የጦር መሪ የሆነው ልጃቸው ታዲያ የተለያዩ በጣም አስቂኝ የምንላቸው አስገራሚ የምንላቸው ነገሮችን ያደርጋል። ጀነራል ሙሀዝ በኡጋንዳ የጦር ታሪክ ውስጥ እጅግ ለውሳኔ የሚቸኩል የተለያዩ ትክክል ያልሆኑ ውሳኔዎችን ጭምር በመውሰን የሚታወቅ ነው። ታዲያ እሱ ምንድን ነው ያለው? የበርበር ለኡጋንዳ እጅግ መሰረታዊ ጥያቄ መሆኑን መረዳቱን ተከትሎ በስምንት ሰዓታት ውስጥ አባቴ ፍቃድ ይስጠኝ እንጂ ከኬንያ የህንድ ውቅያኖስን ቁልፍ ተቀብዬ አምጥቼ ለሀገሬ እሰጠታለሁ ብሏል። ይህ የሆነው እንግዲህ አንድ ሀገር የባህር በር እጅግ መሰረታዊና አስፈላጊ የሆነ ነገር መሆኑን ሰዎች እንዲረዱ ሁሉ ያስቻለ ነው። ስለዚህ ጀነራል ሞሃዜ ይህንን ውሳኔ ከወሰነ በኋላ የተለያዩ አስተያየቶችም እየተሰጡ ይገኛሉ። በሁለቱ ሀገራት መካከል ጦርነት ሊፈጠር ይችላል ቢባልም ኬንያ ግን ነገሩን ወደ ጦርነት የምትወስደው አይመስልም። ለዚህም ማሳያ የሚሆነው በኢትዮጵያና በኤርትራ መካከል ቀይ ባህርን ማዕከል አድርጎ የተፈጠረውን ግጭት ተከትሎ ኬንያ በተደጋጋሚ አስተያየት ሰጥታለች። ሁለቱ ሀገራት በጋራ መግባባት ላይ እንዲደርሱ ካልሆነ ደግሞ ኢትዮጵያ የኬንያን ወደቦችን እንድትጠቀምና ቀይ ባህር ዙሪያ ላይ ግጭቶች እንዳይፈጠር ወይም ደግሞ በአፍሪካ ቀንድ ላይ በምስራቅ አፍሪካ ላይ ግጭት እንዳይፈጠር አሸማጋይ ሀገር ሁሉ ሆና ቀርባለች። በነገራችን ላይ ኢትዮጵያና ኤርትራ ውጥረቱ ሲገቡ ጭምር የኬንያ መንግስት አደራዳሪ በመሆን በሁለቱ ሀገራት መካከል ሰላምን ለማምጣት በጋራ ሰርቷል። በነገራችን ላይ ፕሬዚዳንት ሙሴቬኒ እጅግ በአስተውሎት ይህንን ውሳኔ ወስነው አሁን ላይ ይፋ እንዳደረጉት የሚያስታውቀው ከወራት በፊት የተባበሩት መንግስታት ድርጅት የወደብ አልባ አገራት በማደግ ላይ የሚገኙ የወደብ አልባ አገራትን ስብሰባ አካሄዱ ነበር። በዛ ስብሰባ ላይ ዩጋንዳ ተሳትፋለች። በዛ ላይ በተገኙበት ወቅት አንቶኒዮ ጉተሬዝ እንደተናገሩት ከሆነ የትኛውም ሀገር የጂኦግራፊ ወይም ደግሞ የመልካምድራዊ አቀማመጥ ሳይገድበው ወደብም ሆነ የባህር በር የማግኘት መብቱ ሊከበርለት ይገባል ብለው ነበር አንቶኒዮ ጉተረስ። ያንን ተከትሎ በከፍተኛ ደስታ ከተሞሉ እንዲሁም ደግሞ ጥያቄያቸው ትክክል መሆኑን ካረጋገጡ ሀገራት መካከል ኢትዮጵያና ኡጋንዳ ተጠቃሽ ናቸው። በዛው መድረክ ላይ ታዲያ ሀገረ ታንዛኒያ የትኛውም ሀገር ወደቦቿን እንዲጠቀም ፍቃድ ሰጥታለች። በነገራችን ላይ ታንዛኒያ ለኢትዮጵያ ወደቧን እንድትጠቀም ፍቃድ ሰጥታለች ለየትኛውም የአፍሪካ ሀገር ወይም ደግሞ የትኛውም ሀገር ወደብ የሌለው ሀገር የታንዛኒያ ወደቦች መጠቀም ይችላል በሚል ደረጃ አስቀምጣለች። ነገር ግን ኢትዮጵያ ካለው የጂኦግራፊ አቀማመጥ፣ ካለው ርቀት አንጻር፣ ከሚወጣው ወጪ አንጻር ኢትዮጵያ ያንን መጠቀም አትችልም። ኢትዮጵያ መጠቀም የምትችለው በታሪክ ባለቤት የሆነችበት የራሷ ሀብት የሆነው እጅግ ከፍተኛ የሚባል ኢንቨስትመንት ወይም ደግሞ ከፍተኛ ወጪን ያወጣችበትን የአሰብ ወደብን ነው። የአሰብ ወደብን ብቻ ሳይሆን ሌሎች የጎረቤት ሀገራት ወደቦችንም ለመጠቀም ጭምር እንቅስቃሴ ያደርጋለች። ከነዚህ ወደቦች መካከል ከራስ ገዛ ሶማሌ ላንድ ጋር በ2024 የተደረሰው ስምምነት የበርበራ ወደብ እንደ ኬንያ ለሙ ወደብ፣ የጅቡቲ ወደብ፣ ታጁራ ወደብ፣ ሌሎች ወደቦችንም ለመጠቀም እንቅስቃሴ ያደርጋለች። አሁን የአሰብ ወደብ ጉዳይ ወደብን ኢንቨስት አድርገን ኢን ሚሊዮን ዶላር ከፍለን መጠቀም ሳይሆን ታሪካዊ ባለቤትነትን በማረጋገጥ ጭምር የጋራ ተጠቃሚነትን ማስፈን ላይ ነው። አሁን ይህ ጉዳይ የሆነው ማለት ነው። ሶ ኡጋንዳ በታሪክ ባለቤት ያልሆነችበትን የኬንያ ሞምባሳ ወደብን ተጠቅማ ወደ ህንድ ውቅያኖስ በመግባት ጠንካራ የባህር ኃይል ለማቋቋም ወስናለች። ኢትዮጵያ ደግሞ በታሪክ ባለቤት የሆነችበት ራሷ የምታስተዳድረው የነበረው እና በአገሪቱ የነበሩ እጅግ ግዴለሽ የሆኑ አገር ጠል የሆኑ ትውልድን ማክሰር የፈለጉ የትውልድን ትውልድ ላይ ዘመናትን የሚሻገር የድህነት ጥያቄ ጭምር እንዲነሳ የፈለጉ በወቅቱ የነበሩ ባለስልጣናት በሰሩት ስህተት እና በህጋዊ መንገድ ያልተመረጠ ወይም ደግሞ ህገ መንግስት የሌለው በህጋዊ መንገድ ያልተመረጠ የህዝብ ድምፅ ያልተሰጠበት የነበረው አስተዳደር የአሰብ ወደብን ለአሳልፎ እየሰጠ ነው ለኤርትራ አሳልፎ የሰጠ ታዲያ ያንን ነው ኢትዮጵያ በህግ አግባብ የተባበሩት መንግስታት ድርጅት ባወጣው ህግ መሰረት የባህር በር የማግኘት መብቷ ተከብሮ ኢትዮጵያ ወደ ቀይ ባህር የምትገባበትን እድል ለማመቻቸት ጭምር ከፍተኛ ጥረት እያደረገች የምትገኘው ማለት ነው። ይህን ተከትሎ የኤርትራ መንግስት ባለስልጣናት ነገሩን እንደ ኬንያ አቀዛቅዘው አላዩትም። ኡጋንዳ ይህንን ጥያቄ ስታነሳ ወዲያው የኬንያ መንግስት ባለስልጣናት ወይም ደግሞ የኬንያ መንግስት አስደንጋጭ የተባለ መልዕክት ያስተላልፋል ተብሎ ሲጠበቅ ነበር። ታንዛኒያን ታይምስ እንዳወጣው ሪፖርት ከሆነ ሌሎችም የአፍሪካን ሚዲያዎች እንዳወጡት ከሆነ ኢስት አፍሪካን ሚዲያ ይዞት ወጥቶታል። የተለያዩ የአፍሪካ ሚዲያዎች ይዞት ወጥቶታል። የኬንያ መንግስት ጉዳዩን እንደሚያጤ ነውና በጋራ በመነጋገር ኡጋንዳ ወደ ህንዱ ውቅያኖስ የምትገባበትን አማራጭ ጭምር እንደሚፈልግ ነው። እንግዲህ የኬንያ መንግስት የገለጸው ይሄ ብስለት ነው። ይሄ ነው የፖለቲካ እድገት ወይም ደግሞ የዲፕሎማሲ እድገት ወይም ደግሞ በትብብር ማደግ ወንድማማችነት የሚባለው ይሄ ነው። እንደ ኬንያ አይነት አረዳር ተረድቶ ኡጋንዳም ማደግ አለባት፣ ኢኮኖሚያ አድጓል፣ መተንፈሻ ያስፈልጋታል፣ የባህር በር ያስፈልጋታል የሚል ውሳኔ ላይ የሚደርስ አይነት የኬንያ አይነት ጎረቤት ሀገራትን መፍጠር ይሄ ነው የፖለቲካ እድገት ወይም ደግሞ በቀጠናው ላይ ያለ የፖለቲካ ተቀባይነት ማግኘት ማለት ነው። ይህንን ያደረጉት ኡጋንዳ እና ኬንያ በነገራችን ላይ ማለት ነው የኡጋንዳ ከአራት ሺ አምስት መቶ ስልሳ ኪሎ ሜትር በላይ ርቀት አላት ከህንድ ውቅያኖስ ጋር በጥቅሉ ሞንባሳ ወደብን ሳትጠቀም ካየ ነው ማለት ነው። ይህን ርቀት ተከትሎ ደግሞ ኡጋንዳ ወደ ህንዱቅያኖስ የምትቀላቀል ከሆነና የባህር ኃይሏን እዛ ላይ የምትገነባ ከሆነ ኢትዮጵያ ከሶማሊያ ጋር ወይም ደግሞ ከፕሬዚዳንት ሀሰን ሼክ መሀመድ ጋር እየተደረጉ ባሉ ንግግሮች ፕሬዚዳንት ሀሰን ሼክ መሀመድ ከወራት በፊት እንደገለጹት ከሆነ አላረቢያ የተባለ ሚዲያ ላይ ቀርበው ቃለ መጠየቅ ባደረጉበት ወቅት ላይ ምንድን ያሉት ሶማሊያና ኢትዮጵያ በወደብ ዙሪያ ንግግር እያደረጉ ነው ያሉት። የትኛው ወደብ እንደሆነ ግን አልተገለጸም። ይህ ማለት ኢትዮጵያና ሶማሊያ በወደብ ዙሪያ ስምምነት ላይ ደረሱ ማለት ኢትዮጵያ ወደ ህንዱ ቅያኖስ የምትገባበትን አማራጭ ታገኛለች ማለት ነው። በነገራችን ላይ ኢትዮጵያ ወደ ህንዱ ቅያኖስ ምንበለው በዛም ምንበለው በዚህም ምንበለው ፊልድ ማርሻል ብርሃኑ ጁላ እንዳሉት ከሆነ በባሌም አል አል ነው በቦሌ፣ ኢትዮጵያ ወደ ቀይ ባህር መግባቷ አይቀርም። ቀይ ባህር አስፈላጊ ነው። ነገር ግን አሁን ለኢትዮጵያ ሰላማዊ አማራጮችን ዲፕሎማሲን በመጠቀም ዓለም አቀፍ ህጉን በመጠበቅ ጭምር ነው የኤርትራ መንግስትን እንነጋገር እንደራደር፣ የጋራ ተጠቃሚነት ይኑር በማለት አሰብ ወደብን በመጠቀም ወደ ቀይ ባህር ለመግባት እንቅስቃሴ እየተደረገ ያለው ታዲያ በኤርትራና በኢትዮጵያ መካከል ያለው ግንኙነት፣ ኢትዮጵያ ልክ የቀይ ባህርን ጥያቄ እንዳነሳች የኤርትራ መንግስት በውስጡ ቋጥሮት የነበረውን ቂም አፈነዳ እና ከኢትዮጵያ ጋር ወደ ጦርነት ለመግባት አንድ ሁለት አንድ ሁለት አንድ ሁለት ማለት ጀመረ። አሁን ላይ ደግሞ ይበልጥ በትግራይ ክልል ያለውን አሁናዊ ሁኔታ እንደምቹ አጋጣሚ በመጠቀም ህወሓትን እየዘወረ የህወሓት ሰራዊትን በመጠቀም ጭምር ኢትዮጵያ ላይ የጦር ትንኮሳ እያደረገ ነው። በኢትዮጵያ ውስጥ ጉዳ ላይ እየገባ ነው ያለው። ይህን ተከትሎ በሁለቱ ሀገራት መካከል የጦርነት ውጥረት ወይም ደግሞ የጦርነት ስጋት ደግሞ ጨምሯል። ኬንያና ኡጋንዳ በተቃራኒ ስናያቸው ኡጋንዳ የባህር በር ያስፈልገኛል፣ ወደብ ያስፈልገኛል፣ ይህን ደግሞ ወደ አንድ ውቅያኖስ መቀላቀል አለብኝ፣ ከመቀላቀልም ባለፈ ጠንካራ የባህር ኃይል መገንባት አለብኝ፣ ኢኮኖሚ ያድጓል፣ መተንፈስ እፈልጋለሁ ስትል ኡጋንዳ የኬንያ መንግስት ነገሩን እናጤነዋለን፣ በዲፕሎማሲ ዊል ዲስከስ ዊል ሲ ዊል ትራይ የሚል መልስ ነው የኬንያ መንግስት የሰጠው። ስለዚህ በሁለቱ መካከል ያለው ልዩነት እጅግ ሰፊ ነው። ኬንያ ሰላምን ምርጫው አድርጋለች። ኤርትራ ግን ጊዜም ጦርነትን ነው ምርጫዋ የምታደርገው። ስለዚህ የጦርነት ግብግብ ህጎች አሉ። ከኢትዮጵያ ጋር ወደ ግጭት የመግባት ፍላጎት አለ። ኢትዮጵያ አሁንም ዲፕሎማሲ እያለች ለዲፕሎማሲ ቅድሚያ እየሰጠች ነው ያለችው። ስለዚህ በቀጣይ ምን ሊፈጠር ይችላል የሚለውን ደግሞ የምናይ ይሆናል። ስለዚህ በአፍሪካ ቀንድ ላይ ኢትዮጵያ የቀይ ባህር ጥያቄ ወይም ደግሞ የባህር በር የማግኘት ጥያቄዋን ባነሳችበት ፍጥነት የተለያዩ ሀገራት ውስጣቸው ላይ የነበረውን ብሶታቸውን አውጥተው ኡጋንዳ የመጀመሪያዋ ተንፋሽ ሀገር ሆናለች። እንግዲህ ኡጋንዳ በቀጣይ የባህር በር ታገኛለች አታገኘም የሚለውን ደግሞ የምናይ ነው የሚሆነው። የኢትዮጵያ የቀይ ባህር ጥያቄ በተመሳሳዩ በኢትዮጵያና በኤርትራ መካከል ያለው ነገር አሁን ላይ እየተባባሰ ኢትዮጵያ ወደ ቀይ ባህር ትገባለች ወይስ አትገባም? አሰብ ወደብን ታስመልሳለች አታስመልስ? የሚለውንም እንግዲህ በቀጣይ የምናይ ነው የሚሆነው ማለት ነው። ይሄ ነው ይሄው ነው እንግዲህ መረጃው። ቀጣይ ሁለተኛው አጀንዳችን የኤርትራና የህዋት የሚዲያ ሰራዊቶች በኢትዮጵያ ላይ አመታት የተሻገረ ሀሰተኛ መረጃ ማሰራጨት ስራቸውን ተያይዘውታል። አሁን ላይ ባለው ሁኔታ ባለው ውጥረት አማካኝነት ያሉት ነገር ምንድን ነው? የቱርኩ አኪንቺ የተባለ የጦር አውሮፕላን ወይም ደግሞ ሰው አልባ አውሮፕላንን በመጠቀም ኢትዮጵያ አሰብ ወደብ አካባቢ ላይ እንቅስቃሴ እያደረገ የሚገኘውን የተገኘ የነበረውን የኢትዮጵያን ድሮን የኤርትራ ጦር መቶ ጥሎታል። መቶ ከጣለው በኋላ የኢትዮጵያ ድሮን ወድቆ ተቃጥሏል ነዷል፣ ምናምን የሚሉ መረጃዎችን የኤርትራና የትግራይ ወይም ደግሞ የህዋት የትግራይ ህዝብ አይደለም፣ ወይም ደግሞ የትግራይ ክልል ሳይሆን የህዋት የሚዲያ አክቲቪስቶች በጋራ በመሆን ሀሰተኛ መረጃን እያሰራጩ ቆይተዋል። ይህንን ሳምንት ከዚህ መካከልም የኤርትራ እጅግ ታዋቂ አክቲቪስቶች ብቻ ሳይሆኑ በፌክ አካውንት የሚጠቀሙ የኤርትራ መንግሥት ባለስልጣናት ጭምር ይህንን መረጃ ሲያሰራጩት ቆይቷል። የኢትዮጵያ አየር ኃይል ድሮኑን አስመራ ልኮት ወይም ደግሞ አሰብ ወደብ ልኮት ቡሬ ድንበር አካባቢ ልኮት ኤርትራ በምንም ታምር ልትቀመጥ አትችልም። የቅርብ ጊዜ ትውስታችን ነው። በጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ የተመራ ቡድን እኮ ቡሬ ድንበር አቅራቢያ ላይ ሲደርስ ኤርትራ ተናውጣለች። የኤርትራ መንግስት ባለስልጣናት ተናውጠዋል። ያ የሆነበት ምክንያት ምንድነው? ወደ ቡሬ ድንበር ተጠግተዋል። ከዛ በኋላ እየተጠጉ ሲሄዱ ከአሰብ አርባ ኪሎ ሜትር ርቀት ድረስ ነው የኢትዮጵያ ቡድን ተጠግቶ የመጣው። ለኤርትራ መንግስት ባለስልጣናት ያ እጅግ አስደንጋጭ መርዶ ነበር። በሚዲያዎቻቸው ባገኙት አጋጣሚ ሁሉ ያንን መረጃ ወደዛ ወደዚህ ብሎ አሰራጅተውታል። ታዲያ የኢትዮጵያ ጦር ድሮን አሰብ ወደ በአቅራቢያ ድረስ ሲሄድ እነሱ ናቸው ዝም ያሉት። የትኛው የሳተላይት መረጃ ነው ያረጋገጠው? ከኢትዮጵያ አየር አይልም ብለው ከኢትዮጵያ መንግስት የተሰጠ ይፋዊ መግለጫ የለም። ኤርትራም በመንግስቷ በኩል በይፋ ያስተላለፈችው መልዕክት ባይኖርም የኤርትራ መንግስት ባለስልጣናት የሚዘውሯቸው የሚዲያ ሰራዊቶቻቸው ግን የኢትዮጵያ የጦር ድሮን በኤርትራ ጦር ተጠቅቶ መሬት ላይ ወድቋል፣ ተቃጥሏል፣ ተከስክሷል በማለት መረጃ አውጥተዋል። በጣም የሚገርማችሁ ነገር ብዙ ርቀት መሄድ አያስፈልግም። ያ መረጃ ከየት ነው የመጣው ስንል ዘሱዳን ፖስት የተባለው የሱዳን ሚዲያ ሴፕቴምበር አራት ቀን ሀያ ሀያ አምስት ይህ ማለት ዛሬ ሴፕቴምበር ኖቬምበር ኖቬምበር አስራ አራት ነው። ከሁለት ወር ከአምስት ቀን በፊት አካባቢ ላይ በሱዳን በሱዳኑ መሪ ጀነራል አልቡራን እና በፈጥኖ ደራሽ ኃይሉ መካከል እየተደረገ በነበረው ግጭት የሱዳን ፈጥኖ ደራሽ ኃይል የጀነራል አልቡራን ጦር ላይ በወሰደው እርምጃ የቱርኩ ድሮን ተመቶ መውደቁን የሚያሳይ መረጃ ይዞ ወጥቷል። ዘሱዳን ፖስት ዘሱዳን ፖስት ያወጣውን ፎቶ ነው አውጥተው የኤርትራና የትግራይ ወይም ደግሞ የህዋት የህዋት አክቲቪስቶች እያናፈሱት የሚገኙት የኤርትራው ናፍካ ፕሬስ የተባለ ወደ 118000 የሚጠጋ ፎሎወሮች ተከታዮች ያሉት ገጽም በተደጋጋሚ ይህን መረጃ ሲያራገበው ቆይቷል። ትግራይ ቱደይ የተባለው የህዋት የሚዲያ ሰራዊት የህወሓትን ፕሮግራም አጀንዳ ፕሮፓጋንዳ የሚያራግበው ይህ የሚዲያ ገጽም ይህንኑ መረጃ ሲያራግብ ቆይቷል። ታዲያ ዘ ሱዳን ፖስት ላይ ኢትዮጵያን ፋክት የተባለ ተቋም ይፋ አድርጎታል ይህንኑ መረጃ። ታዲያ ይህን መረጃ መነሻ አድርገው የተለያዩ ማረጋገጫ መንገዶችን በመጠቀም ጭምር እነሱ እየተጠቀሙት ያሉትን ፎቶ በመጠቀም ጭምር ጎግል ላይ ቼክ ስናደርገው ነገርየው የተፈጠረው በሱዳን ነው። በሱዳን እየተካሄደ ባለው በርስ በርስ ጦርነት አማካኝነት የተፈጠረ ፈጥኖ ደራሽ ያሉ በጀነራል አልቡራን ጦር ላይ የወሰደው እርምጃ ነው። በምንም አይነት ታምር አይደለም። የኢትዮጵያ የጦር ድሮን አሰብ ወደብ አቅራቢያ ተጠግቶ አይደለም። የኢትዮጵያ ድሮን ወደ አሰብ ወደብ ልጠጋ ነው የሚል ሀሳብ ካነሳ የኤርትራ መንግስት ባለስልጣናት መተንፈሳቸው ወይም ደግሞ መግለጫ ማውጣታቸው አይቀርም። ይህን ጉዳይ አድበርስ ሰው ያለፉበት ምክንያት እኔ ባይገባኝም ግን አሁን ላይ ክሊር ሆኖ የታየኝ ነገር የኤርትራ መንግስት ባለስልጣናት እየዘወሯቸው ባሉት የሚዲያ ሰራቢቶቻቸው አማካኝነት በመጠቀም ይህም መረጃ እያናፈሱት የሚገኙት አንደኛ፣ የኢትዮጵያ ጦር ዝግጅት ከአቅማቸው በላይ ሆኖባቸዋል። ሁለተኛ፣ እንዳሰቡት ህወሓትን በመጠቀም የኢትዮጵያን የውስጥ ሰላም ለማተራመስ ያወጡት እቅድ አልተሳካም። አፋር ክልል ላይ ከቀናት በፊት የተፈጸመው ትንኮሳ እሱ አልተሳካም። ከዛ በተጨማሪ የኢትዮጵያ ጦር በተጠንቀቅ ነው የቆመው። የጦር ዝግጅት ብቻ ሳይሆን በተጠንቀቅ መቆሙ ለኤርትራ እጅግ አስደንጋጭ ሆኖባታል። ዓለም አቀፍ ማህበረሰቡ፣ ዓለም አቀፍ ተቋም አያላን ሀገራት ጭምር የኢትዮጵያን አሁናዊ ዲፕሎማሲን ቅድሚያ ያደረገ እንቅስቃሴን እየደገፉ መሆናቸው ለኤርትራ መንግስት ባለስልጣናት ስጋት አሳድሮባቸዋል። ለዚህ ነው ሀሰተኛ መረጃዎችን በማውጣት ኤርትራ ኢትዮጵያ ላይ የተለያዩ እርምጃዎችን እየወሰደች ነው፣ የኤርትራ ጦር ሊቻል አይችልም የሚሉት የኤርትራ አክቲቪስት አወል ሰይድኮ ከቀናት በፊት ምንድነው ያለው? የኢትዮጵያ ፌደራል መንግስት በህዋት ላይ እርምጃ የሚወስድ ከሆነ ኤርትራ አዲስ አበባን በሚሳኤል ታጋያታለች የሚል አስተያየት ሰጥቷል። ይህ ለብቻው የመጣ አስተያየት አይደለም። በነገራችን ላይ ልክ የኤርትራ መንግስት ባለስልጣናት በተደጋጋሚ ኢትዮጵያ በጦር ጀነራሎቿ እንዲሁም ደግሞ በሚዲያ ሰራዊቶቿ በመጠቀም የሀሳብ ወደብ ላይ እያነሳቻቸው ያለችው ታሪካዊ ሀሳቦች የኤርትራ ህዝብ ላይ የሀሳብ መቀያየር ወይም ደግሞ ጥያቄ ማስነሳትን ፈጥሯል። በዛ ላይ ደግሞ የኤርትራ መንግስት ባለስልጣናት እኮ በኤርትራ ሚኒስትሪ ሚዲያ ጭምር በመጠቀም እያደረጉት ባሉት እንቅስቃሴ ላይ ተወረናል፣ ተከበናል፣ ኢትዮጵያ ልታጠቃ ነው የሚል ሀሳብን በማቅረብ በግዳጅ ኤርትራውያንን ለጦርነት እየመልመሉ መሆናቸውን የሚገልጹ መረጃዎችን ወጥቷል። በኤርትራ ያሉ ታማኝ ምንጮች ብቻ ሳይሆን ኤርትራ ላይ አሁን ላይ ተከበናል ተወረናል የሚል ብቻ ሳይሆን በኢትዮጵያና በኤርትራ መካከል በነበረው ግጭት ላይ ይሰሙ የነበሩ ሙዚቃዎችን ጦርነት ቀስቃሽ የሆኑ ሙዚቃዎችን ጦርነት ቀስቃሽ የሆኑ ሀሳቦችን ጭምር የሚያንጸባርቁ ነገሮችን በሚዲያዎቻቸው እያስተላለፉ ነው የሚገኙት። ሰው ዛት አሁን ላይ ይሄንን መረጃ የኢትዮጵያ ድሮን ተመቷል ብለ ያቀረቡትም የኢትዮጵያን ድሮን አጥቅተናል የሚል ሀሳብ ሰዎች እንዲኖራቸው ነው። አልተሳካም፣ አልሆነም። በቃ አልተሳካም፣ ስላልተሳካ ነው ስለዚህ በዚህ ደረጃ የኤርትራና የህወት አክቲቪስቶች ወይም ደግሞ የሚዲያ ሰራዊቶች የኢትዮጵያን ስም ለማጠልሸት ከፍተኛ እንቅስቃሴ እያደረጉ እንደሆነም እንድትረዱ ነው። ሶስተኛውና የመጨረሻው ሀሳብ ኬንያ በቱርካና አካባቢ ላይ በደቡብ ሱዳንና በኢትዮጵያ ድንበር አካባቢ ላይ ጦሯን ልታሰፍር ነው። ኦር ደግሞ የኬንያ መንግስት ከዚህ በፊት በቱርካን አካባቢ በኢትዮጵያ እና በደቡብ ሱዳን አካባቢ ላይ ጦሩን ለማስፈር እቅድ ነበረው። ያን እቅድ ግን እንዲፋጠን አድርጎ አሁን ላይ የኬንያው ፕሬዝዳንት ዊሊያም ሩቶ በአፋጣኝ የኬንያ ጦር ዝግጅት አድርጎ በዚህ አካባቢ ላይ እንዲሰፍር ትዕዛዝ ሰጥቷል። ይህ ከመሆኑ ከቀናት በፊት ከሁለት ቀን በፊት ሰኞ ዕለት ነው የግብፁ ፕሬዚዳንት አብዱል ፈታ አልሲሲ እና የኬንያው ፕሬዚዳንት ዊሊያም ሩቶ በጋራ የስልክ ውይይት አድርጓል። ባደረጉት የስልክ ውይይት ላይ በአፍሪካ ቀንድ የተፈጠረው ውጥረት፣ በምስራቅ አፍሪካ ያለውን ጉዳዮች ላይ በጋራ መክረዋል። በጋራ ሲመክሩ ኢትዮጵያ አጀንዳ ነች። ኬንያ የኢትዮጵያ የምንጊዜም ወዳጅ ነች። ነገር ግን የግብፅ መንግስት የኢትዮጵያን ጎረቤት ሀገራት ሁሉ በኳስ ሜዳው ላይ እያስገባ እንደ መጫወቻ ኳስ እየተጠቀማቸው ኢትዮጵያን ለማጥቃት ካለው ፍላጎት የተነሳ ያለ ወትሮ የግብፅ መንግስት ከኬንያ ጋር ያለውን የሁለትዮሽ ግንኙነት ለማደስ እና የሁለትዮሽ ግንኙነታቸውን ለመፍጠር ከፍተኛ ጥረት እያደረገ መሆኑን የሚያሳይ ነው ይሄ እርምጃ። የግብፁ ፕሬዚዳንት አብዱል ፈታ አልሲሲ ከኬንያው ፕሬዚዳንት ዊሊያም ሩቶ ጋር በአፍሪካ ቀንድ ላይ አደገኛ የሆነ የጦርነት ውጥረት እንዳለ ነው በጋራ የመከሩት። ከዛም በተጨማሪ በኢትዮጵያና በኤርትራ መካከል ካለው ውጥረት በተጨማሪ በአፍሪካ ቀንድ ላይ ሌሎች ውጥረቶች ጭምር ሊከሰቱ እንደሚችሉም ተወያይተዋል። አፍሪካን ኢንተሊጀንስ የተባለው የሚዲያ ተቋም ይዞት እንደወጣው ከሆነ ኬንያ ለደህንነት ስጋት በማለት ነው በደቡብ ሱዳን እና በኢትዮጵያ ድንበር አካባቢ ላይ ጦሯን የምታሰፍረው። በነገራችን ላይ ለደህንነት ስጋት ብትልም በደቡብ ሱዳን ጨምሮ በሱዳን እንዲሁም ደግሞ በኢትዮጵያውን ድንበር ላይ ያሉ ነገሮች ለኬንያ ጥንቃቄ እንድታደረግ ያደርጋታል። ኬንያ ብቻ አለች ማንኛውም ሀገር በድንበር አካባቢ ላይ እንቅስቃሴዎች ካሉ ጦሩን በተጠንቀቅ ማቆም አለበት። ነገር ግን ከግብፁ ፕሬዚዳንት አብዱል ፈታ አልሲሲ ጋር በጋራ ከመከረች በኋላ ኬንያ ለምን ይሄን ውሳኔ በአፋጣኝ እንዲተገበር ፈለገች ካላችሁ ግብፅ አሁንም የተለያዩ ሀገራትን ኢትዮጵያ ጋር ጦርነት የመክፈት እቅድ እንዳላት በተዘዋዋሪም ሆነ በቀጥታ መንገድ እየገለጸች መሆኑን ተከትሎ ሊሆን እንደሚችልም የተለያዩ ምንጮች እየገለጹ ይገኛሉ። እስካሁን ግን የኬንያ መንግስት በጉዳዩ ላይ ለደህንነቴ ስጋት ስላለብኝ በቱርካና ወይም ደግሞ በደቡብ ሱዳን እና በኢትዮጵያ ድንበር አካባቢ ጦሬን ለማስፈር ዝግጁ ነኝ ነው ያለው። ከዝግጅትም ባለፈ ጦር የማስፈር እርምጃቸው በአጭር ጊዜ ውስጥ እንዲጠናቀቅ ትእዛዝም ተሰጥቷል ነው የተባለው። እንግዲህ ይሄ ሆኖ ለዛሬ ይዤላችሁ የቀረብኩት መረጃ ሌሎች ይህንን ቤተሰብ እንዲቀላቀሉ እና ሌሎች መረጃዎችን በስፋት እንድንወያይ ደግሞ ሌሎችን እንድጋብዙ ሰብስክራይብ አደርጋችሁ ሰብስክራይብ እንድታደርጉ ሼር እንድታደርጉ ጋብዛችኋለሁ። ቲክቶክ ላይ ደግሞ ከፈለጋችሁ ፍሬህይወት ዮሐንስ ብላችሁ ሰርች አድርጋችሁኝ ቲክቶክ ላይ ፎሎ አድርጉኝ። ስለምታበረታችሁኝ ስለምደግፉኝ እጅግ አድርጌ አመሰግናለሁ። በቀጣይ በሌሎች ፕሮግራሞች መለሳለሁ። አመሰግናለሁ።